ሰዎች የእጅ ቦምብ ሲፈነዳ ማድረግ ያለባችሁ መሬት ላይ መተኛት ብቻ ነው። በዚህም ደህንነታችሁን መጠበቅ ትችላላችሁ ይላሉ። ሀሳቡ ፍንጣሪ ወደ ላይ በመተኮስ ከመሬት አቅራቢያ ያለ ቦታ ደህንነቱ የተጠበቀ ይሆናል የሚለው ነው። ግን በእርግጥ ይህ እውነት ይሆናል? ይህን ለማወቅ ቡድኑ ሁለት አይነት የእጅ ቦምቦችን አዘጋጁ። በመጀመሪያ የፍንዳታ ሙከራ የሚደርስበትን ርቀት ለኩ። ለዚህም የግፊት መለኪያዎችን ተጠቅመዋል። በፍንዳታው ላይም ሰባ አምስት የተለያዩ የግፊት መለኪያዎች አዘጋጁ። ይህም በህይወት ለመትረፍ ፈጽሞ የማይቻልበት ነጥብ ነው። ፍንዳታው ከሚፈጠርበት አስር ጨማሪ ውስጥ መለኪያዎችን አስቀምጠዋል። ከዚያም ለደህንነት ሲባል በሩቅ መቆጣጠሪያ ፍንዳታውን አፈነዱ። ውጤቶቹ እንደሚያሳዩት በአምስት ጫማ ውስጥ ያሉት እያንዳንዱ መለኪያ የወደሙ ሲሆን ከዚያ በላይ የነበሩት ሳይነኩ ተርፏል። ስለዚህ የሞት ቀጠና የነበረው የፍንዳታ ራዲየስ አምስት ጫማ ያለ ነበር። በመቀጠል አካባቢው ላይ የእንጨት ጣውላዎችን አስቀመጡ። በጣውላዎቹ ላይ ያለው ቀይ ክልል አንድ ሰው የሚተኛበትን ቦታ ያመለክታል። ፍንጣሪው ከዚ አካባቢ ካለፈ በሆዱ መተኛት ደህንነቱ የተጠበቀ ነው ማለት ነው። በተጨማሪም ቁርጥራጮችን ከእያንዳንዱ አቅጣጫ ለመሰብሰብ የፕላስቲክ ሽፋን ከላይ ጨመሩ። ሁለተኛውን የእጅ ቦምብ ሲያፈነዱ ፍንጣሪው ሁሉንም ነገር በታተነው። የእንጨት ጣውላዎች፣ የፕላስቲክ ሽፋን ሁሉም ተበላሽተዋል። በመጨረሻም ቀድሞ በተቀረጹ ቁርጥራጮች የተነደፈው ዘመናዊ የእጅ ቦምብ ሞከሩ። ይህም በስፋትና በፍጥነት ይሰራጫል። አንድ ሰው ተኝቶ ሊሆን የሚችልበት ቀይ ዞን በበለጠ ፍንጣሪ ተመታ። በመጨረሻም ተረት ተረትነቱ ተረጋገጠ። ፍንጣሪው በሁሉም አቅጣጫዎች ሙሉ በሙሉ በዘፈቀደ ይፈነዳል። በአምስት ጫማ አደገኛ ራዲዮ ውስጥ ሆኑ ቆመው ሆነ ጎንበስ ብለው ወይም ተኝተው፣ ሁሉም ምንም ለውጥ የለም ይላቸው። እንደዚህ አይነት መረጃዎች እንዲደርሳችሁ ፎሎ ማድረግ አትርሱ።